ከረሄር ሜላ የይመችሽ፣ የምር የምር ኒንጃ እግዚአብሔርን፣ እንደ ሄርሜላ አራዳ አይቻላቅም። አስባችሁታል? በሰበቡ ምናምን ነገር ፕራንክ ምናምን ብላ ሻንጣዋን ጎትታ አብርሽ ቤት ባቋራ ጭሩታን አስወጥታ አቤት ግጥሙ ገጠመ በዙ ሰላም ጤና ይስጥልኝ። እንዴት የተከበራችሁ እኔ ቻላ ተከታታይት እንደምን ቆያችሁ? እንደምን ከረማችሁ? ፏፏናችሁ አለን አለን አለን። መተንላችሁ አልተላላችሁም። ሀሳብ አስተያየት በኮመንት አስቀምጡ። ላይክ ሼር አይረሳ። ዛሬ በጣም አስገራሚ ነገር ዘና የሚያደርግ ፕራንክ ነው። ነገር ግን ፕራንክ አልመሰለኝም። እንግዲህ ብዙ የተከፈለለት ሕይወት ብዙ ነገር ሆና ሆና ባለቤቷን ከቤት አስወጥታ፣ ሄርምዬ ያዳድ ልጅ ያራድዬ ልጅ ዛሬ በፕራንክ ሰበብ ሻንጣዋን ይዛ አብርሽ ቤት ከቻሳ ብላለች። ይመችሽ፣ ብለናል እኛ ራሳችን ይህብር። በጣም ደስ ያለኝ እውነት ለመናገር ያክል ግን እንትና ሄርሜላ የሄደችበት ርቀት እና እየተጠቀመችው በቃ ሲስተም በጣም ደስ የሚል ነው። አያችሁ ያራድየ ልጅ ሲስተማ ሲስተሟ ሲስተም አይደለም። እኔ ፕራንክ ላድርጋቸው፣ በቃ አብርሽ፣ አንተ ጋር ነው መኖር የምፈልገው ምናምን እለዋለሁኝ። ይሄን ሻንጣ እየሄጄ በቃ ብላ በውስጡ አስባበት ለእኛ ፕራንክ ነው አለች፣ ለእነሱም ፕራንክ ነው አለች። ከዛ ያው አብርሽ ነው እንደምታየት ነው፣ ከሄርሜላ ጋር በጣም ደስተኛ ነው፣ ይስቃል፣ ይጫወታል፣ ምናምን ምናምን ነገር በቃ ደስተኛ እኮ ነው አብርሽ ከሄርሜላ ጋር። ስለዚህ አንቺ ደግሞ ነይ ፕራንክ ነው ብለሽ ነይ፣ ከዛ በዛው እንመቻቻለን ብሏት ይሆናል አብርሽም። ይመቸው እሱም ያራድዬ ልጅ ሲመጣ፣ ብቻ ስትመጪ በር ስትደርሺ ጓገጭ እላለሁ ውጭ ምናምን እላለሁኝ። ሚስቱን አስወጥቶ በቃ ሌላ ሴት አስገባ ልባል ስለምችል፣ ልሰደብ ስለምችል፣ ድራማችንም ሊበላሽብን ስለሚችል፣ አንቺ ፕራንክ ነው ብለሽ ሻንጣሽን ይዘሽ ነይ። ሩታ የለችም፣ እኔና አንቺ ዝቹ እንመቻቻለን። አለቀ፣ አብቅቶለታል የኔና የሮታ ትዳር ብሎ ሀይ። ሄርሜላ ደግሞ እንደምትያት ነች፣ ደፋር ነች። ለፈርጅ እኔ የሄርሜላ ድፍረት እኔ በጣም ነው የሚያስገርመኝ። ከሚባለው በላይ ደግ አደረገች። በቃ ደፋር መሆን አለባችሁ። እንዲህ አሁን ሩታ ይሄንን ስታይ ጨጓሯን የሚላጠው አስባችሁታል? አቤት እኔ ግን እኔ ግን ልንገራችሁ ውዶቼ፣ እኔ እንደዚህ በትዳሬ ላይ እቃቃ አልጫወትም ውዶቼ። ትዳርኮ ህይወት ነው። አስባችሁታል? አልፈልግም። ፍቺ ነው የምፈልገው። መሄድ እፈልጋለሁ። ዋጋ እንዳልተከፈለበት ነገር አስባችሁታል። የእሱ ልጅ እኔ አርግዬ በሆዴዬ አልፈልግህም፣ እዚ ጋ ያብቃ፣ የኔ እናንተ ህይወት ብዬ ለባሌ እኔን ትልል አረኔ አልሰግጥም የዛን ያክል። ምክንያቱም ባሌ የከፋ ችግር ካላደረሰብኝ በእኔ ላይ የዛን ያክል ካልበደለኝ፣ የሚያከብረኝ ከሆነ አሁን አብርሽ ምን በደላት ሩታን? ምንም አልበደላትም። እሷ ነች የተንቀባረረችበት። እንክብካቤ በዛባት፣ መልካም ሆነላት። መልካምነቱ በዛባትና አናቷ ላይ እንዳልጫው ተንተከተከባት። መፈታት ነው ፈልጋ ልጄን ማሳደግ ያቅተኝ፣ አብረሽም ልጁን ማሳደግ ያቅተውን። በነገራችን ላይ ያኔ ያንተ ልጅ ነው ብለሽ የጣልሽበትን ልጅ እንኳን ተቀብሏል፣ እንኳን የወለደውን ልጁን ይቅርና ማለት ነው። በይ ሄርሜላ እንግዲህ፣ እንክብካቤ እንክብካቤ አት። በይ ሄርሜላ ደግሞ አንቺ ብድግ ብለሽ ተፍ ተፋቴም፣ ወጥ እንጀራ፣ ምናምን የሌለውን ነገር ቸክ አድርገሽ ስሪ። እንግዲህ ወንድ ላጤ ቤት ነው የመጣሽው፣ አብረሽን ተንከባከቢው። እንክብካቤውማ ይቀጥላል። ታየኝ እኮ ታየኝ ሄርሜላ፣ ጉድ ጉድ ስትል አስባችሁታል? ድንቡሽ ድንቡሽ ድንቡሽ ስትል ከሳሎን ወደ ኪችን፣ ከኪችን ወደ መደኝ መተኛ ቤት ምናምን ነገር አስቡት እንግዲህ ሄርሜላ ጉድ ጉድ ስትልበት። ሄርሜላ በነገራችን ላይ ቅልጥፍናዋ ብቻ አብቻ ይበቃል፣ ይሆናል ሌለ። በጣም ጠንካራ ሴት ነች። እንደገና ደግሞ የሆነ ደስ የምትል ነች። በቃ ሽር ጉዷ ታየኝ፣ አይኔ ላይ እየታየኝ ነው እንክብካቤ ይሄ ቁርስ፣ ምሳ፣ እራት ምናምን ለአብርሽ ይሄንን ሜንሽን አደርጋለሁ። የምሬን ነው። በቃ የሌለ ነው የሌለ ነው ታየኝ። እንዴ ምን ቤት ናቸው ደግሞ እነዚህ? እዩና እንትና ፈረንጁ ምናምን ነገር አላስገባም የምትሏት ስትመጣ መጀመሪያ ነገር እንትን ስትሉ አልነበረ እንዴ? ማን ነው መጀመሪያ ነገር እንትን ሲል? እዩ አይደለም እንዴ? ነገር ሲያቆይ እንትን ሲል የነበረው እነዚህ ሌሎች ናቸው ልበል እነዚህ የሩታ ወገን ናቸው ልበል፣ ይመስለኛል ባለሳሳት ሩታን የወገኑ ናቸው። አብርሽ ያልከለከለውን እሷ ሻንጣ ይዛ ስመጣት ገቢም ማለት ምን ቤት ናችሁ? ምን ነው ሩታ ቀጥራችሁ ነው እንደሄደችው? ተው እንጂ ሄርሜላን አትችሏትም። እንደ ፓስቲ ጠቅላት ጎርሳቸዋለሁ እንደ ፓስታ ማለት ነው። አራይኒ እግዚአብሔርን ሄርሜላ የምር ነው የተመቸችኝ የምር ማለት ነው አራዳ በቃ ፕራንክ ብላ በሲስተም ገባች ቤት በቃ ከዚ በኋላ መውጫ የለም ተንከባከበኝ እኮ ተጀምሯል ደረቅ ዳቦ ግፋቸው አቀረቡላት ደግሞ ምንም ችግር የለውም እሷ አይሞቃት አይበርዳት ሁሉን ነገር ታሳማምረዋለች ግን ግን ግን ግፋችሁ ለሄርሜላ ደረቅ ዳቦ አይገባትም ነበረ። ለማንኛውም ግን ቀጣይ እንክብካቤውን ታይቶኛል። የምር ለአብርሽ ያለውን እንክብካቤ ማለት ነው ሩት አድርጋለት የማታውቀውን እንክብካቤዎች በሄርሜላ እጅ አስቡት። ምግብ ሲሰራ አስቡት። በዛ ላይ ደግሞ ፈገግታዋ የኔ እናት ፍ ረ ሄርሜላዬ፣ እንደ ሄርሜላዬ በቃ ሩታን ርስት እንዲያደርጋት አድርጊው። አብረሽን አይነው እስከ ዛሬም ረስቷታል። አንዳንድ ቀን እየተገናኛችሁ ከአንቺ ጋር እንኳን አሁን አብረሹ ቤቱ መተሽ እሷ ከቤቷ ወታ አቤት አቤት